ዚምባብዌ በአሜሪካ ምርቶች ላይ የተጣለውን ታሪፍ ልታነሳ ነው። በመድኃኒት እስከ 38 ኪሎ ውፍረት የቀነሱ ሴቶች ስለ ልምዳቸው ምን ይላሉ? እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሄደ። የትራምፕን ታሪፍ ተከትሎ ከ50 በላይ አገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። እስራኤል በጋዛ በሕክምና ባለሙያዎቹ ላይ በተፈጸመው ግድያ ስህተት መስራቷን አመነች። ዝርዝር መረጃዎችን በዩቲዩብ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ዚምባብዌ በአሜሪካ ምርቶች ላይ የተጣለውን ታሪፍ ሊታነሳ ነው። የዚምባብዌ ፕሬዚዳንት ኤመርሰን ምናንጋዋ ከትራምፕ አስተዳደር ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱ አስታወቁ። ፕሬዚዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግሥት እዚህ ውሳኔ ላይ የደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የወጪ ንግዷን ለማሳደግ ነው ሲሉ ምናንጋዋ በኤክስ ገጻቸው አስፍረዋል። ዚምባብዌ ቅኝ ግዛት ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለአገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችው ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላት ግንኙነት እንዲሸክር አድርጓል። ሁለቱ አገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃ ያሳያል። አሜሪካ በዚሁ ዓመት ወደ ዚምባብዌ አርባ ሦስት ነጥብ ስምንት ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚያ ቀደም ከነበረው ዓመት ጋር ሲነጻፀር አስር ነጥብ ስድስት በመቶ ጭማሪ አለው። ሆኖም ከዚምባብዌ ያስገባችው ምርት ስልሳ ሰባት ነጥብ ስምንት ሚሊዮን ዶላር ቢሆንም ከቀደመው ዓመት 41 በመቶ አሽቆልቁሏል ተብሏል። የዚምባብዌ መንግሥት ከአሜሪካ የሚገቡ ምርቶችን ታሪፍ ላለመጣል ያስተላለፈው ውሳኔ ለአገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደማያስገኝላት እና በተቃራኒው አሜሪካን ብቻ የሚጠቅም እንደሆነ የዚምባብዌ የፖለቲካ ተንታኝ ቴንዳይ ምባእንጄ ለኤፍፒ የዜና ወኪል ተናግረዋል። ታዋቂው የዚምባብዌ ጋዜጠኛና የመንግስት ተቺ ሆፕዌል ቺኖኖ በበኩሉ ፕሬዝዳንቱ የትራምፕን አስተዳደር ለማስደሰት እየሞከሩ ነው ሲል ወቅሷቸዋል። አክሎም ምናንጋዋ የትራምፕ አስተዳደር በእርሳቸው ላይ የተጣለውን ማዕቀብ እንደሚያነሳ ተስፋ አድርገው ሊሆን ይችላል፣ ነገር ግን ይህ በጭራሽ የማይመስል ነው ሲል ኤክስ ገጹ ላይ አስፍሯል። በመድኃኒት እስከ 38 ኪሎ ውፍረት የቀነሱ ሴቶች ስለ ልምዳቸው ምን ይላሉ? ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ከመጠን በላይ ውፍረት ከስንፍናና ከአስከያሚነት ጋር በሚያዝባት ዓለም በርካቶች በውፍረታቸው ምክንያት ይሸማቀቃሉ፣ መድሎም ይደርስባቸዋል። ከመጠን በላይ ወፍራም የነበረችው ብራኒሻ ኩፐር ለየት ያለ ፍጡር ነኝ የሚል ስሜት ይሰማት ነበር። አካሏም ሌሎችን ይማርካል የሚል ሐሳብ አልነበራትም። ከጓደኞች ጋር አብረው ለመዝናናት በሚወጡበት ወቅት ሌሎች በሰዎች ትኩረቶችን ሲያገኙ እሱን ዘወር ብሎ የሚመለከታት አልነበረውም። የሚመለከቷትም ካሉ እንደ ልዩ ፍጡር በማፍጠጥ እና በጥያቄ እንደነበር ትገልጻለች። የየዕለት እንቅስቃሴዋም ሆነ ተግባሯ ያስጨንቃት ነበር። እነዚህ መቀመጫዎች ይበቁም ይሆን? ይሄ ልብስ ይለካኛል? ሌላም ሌላም፣ በተለያዩ ስፍራዎች በአእምሮዋ የሚመላለሱበት ጥያቄዎች ነበሩ። በቴክሳስ ነዋሪ የሆነችው የ28 ዓመቷ ብራኔሻ ከ3 ዓመታት በፊት ሞንጃሮ የተሰኘውን የክብደት መቀነሻ መርፌን መወጋት ጀመረች። በዚህም መድኃኒት አማካኝነት 38 ኪሎ ግራም ቀነሰች። ይህንን ያህል ኪሎ ከቀነሰች በኋላ ሕይወቷ በብዙ መልኩ ተቀየረ። ስፖርታዊ እንቅስቃሴ ስታደርግ የሚሰማት አካላዊ ሕመም ቀነሰ፣ እንዲያውም ጠፋ። ከዚህ ቀደም ዝም የሚሏት የሥራ ባልደረቦቿ በሌላ መልኩ ይመለከቷት እና ያናግሯት ጀመር። ዳንስ፣ የመኪና ውድድርን ጨምሮ ከዚህ በፊት ምቾት ይነሷት የነበሩ እንቅስቃሴዎችን ከወንድ ጓደኛዋም ጋር አብራት አደርግ ጀመር። ውፍረት በመቀነሷ ምክንያት በሕይወት ሁለተኛ ዕድል የተሰጣት ያህል ተሰማት። በአንድ ጀንበር ወደ ሌላ ዓለም የገባው ያህል ነበር ትላለች ብራኔሽ ሰዎች፣ በድንገት የበለጠ ይቀርቦኝ አትኩሮት ይሰጡን ጀመር፣ ከዚህ ቀደም ያልነበሩ ዕድሎች እና አክብሮት ይደርሱን ጀመር ስትል ታስረዳለች። ይህንን ያህል ለውጥ ማየቴ በባህላችን ውስጥ ውፍረትን አስመልክቶ ስር የሰደደ አድሏዊነት እንዳለ ለማየት አይኖችን ከፈተልኝ። ያንኑ ተመሳሳይ ሰው ቢሆንም በውፍረቴ ምክንያት ሰዎች በተለያየ መንገድ ነው የተመለከቱኝ፣ ትላለች። በበርካታ የዓለማችን ሕዝብ ከመጠን በላይ ወፍራም ኦቤሲቲ መጨመር ጋር ተያይዞ ጉዳዩ መነጋገሪያ ከሆነ ውሎ አደረ። ለባለፉት ሶስት አስርት ዓመታትም ውፍረት አንድ የዓለማችን ርዕስ ሆኗል። በአውሮፓውያኑ ዘጠናዎቹ እና ሁለት ሺዎቹ ክብደት ውፍረትን መቀነስ የሚመለከቱ ጋዜጦች የታዋቂ ተዋናዮች እና ሙዚቀኞችን የያዙ የአመጋገብ ምክሮች ተቸብችበዋል። በተጨማሪም በመቶ ኪሎዎች የሚመዝኑ ሰዎች ከፍተኛ ክብደት ሲቀንሱ የሚያሳዩ እንደ ዘቢገስት ሉዘር ዩ አር ዋት ዩ ኢት እና ሌሎችን ተከታታይ የቴሌቪዥን ቲንቶች ታዋቂ ሆነዋል። በባለፉት አራት ዓመታት ሲማግሉቲድ እና ትርዜፓታይድ የተሰኙ የክብደት መቀነሻ መርፌዎች ኦዜምፒክ፣ ዌጎቪ እና ሞንጀሮ በተሰኙ የምርት ስሞች ይሸጣሉ። እነዚህ መርፌዎች ያለ ቀዶ ሕክምና ከፍተኛ መጠን ያለው ውፍረት መቀነስ የሚያስችሉ ናቸው። መርፌዎቹ የምግብ ፍላጎትን በመግታት እንዲሁም ቶሎ ሆድ እንዲሞላ ያደርጋሉ። በዩናይትድ ኪንግደም ዌጎቪ በተሰኘው የምርት ስም የሚሸጡ መድኃኒቶች በብሔራዊ የጤና አገልግሎት ስር የተለያዩ መስፈርቶችን ለሚያሟሉ ይሰጣል። ሆኖም ሌሎች የክብደት መቀነሻ መድኃኒቶች የበለጠ ተደራሽ እንደሚሆኑ ይጠበቃል። ለሁሉም ሰዎች ተስማሚ ያልሆኑ እና ከባድ የጎንዮሽ ጉዳት የሚያስከትሉ መድኃኒቶችም በዩኬ ፋርማሲዎች ይገኛሉ። እነዚህ መድኃኒቶች በዶክተሮች የሚታዘዙ አይደሉም። ብራኔሻ ብቻ ሳትሆን መርፌዎችን በመጠቀም ክብደት የቀነሱ በርካታ ሰዎች በህይወታቸው ከፍተኛ ለውጥ አግኝተናል ይላሉ። በሚወዷቸው እንዲያውም በማያውቋቸው ሰዎች ዘንድ ውፍረት ከቀነሱ በኋላ በተለየ መንገድ እንደሚታዩ እንዲሁም ህይወትን የሚመለከቱበት መንገድ እንደተለየም ያስረዳል። በዩናይትድ ኪንግደም ኬንት የአንደኛ ደረጃ ትምህርት ቤት መምህር የሆነችው የ29 ዓመቷ ጄስ ፊሊፕስ ከመጠን በላይ ወፍራም ስትሆኑ በርካቶች አይናቸውን ይሸሻሉ ወይም ደግሞ በማይሆን መልኩ ያፈጡባቸዋል ትላለች። ከዚህ ቀደም በአውሮፕላን ለመብረር በህዝብ ትራንስፖርት ለመጓጓዝም ሆነ በሬስቶራንቶች ለመመገብ ምቾት አይሰማትም ነበር። በመኪና ሲያልፉ እንዲሁም በሙዚቃ ፌስቲቫል ወፍራም እያሉ የሚሰድቧት አልታጡም። ከሁለት ዓመት በፊት በጣሊያኗ የባህር ዳርቻ ሶሬንቶ ያደረገችው ጉዞ ውፍረት ለመቀነሻ ምክንያት ሆናት ሁሉም ሰው ያፈጡበኝ ነበር በዚህ ስፍራ እንዲህ አይነት ውፍረት አለመዱም ትላለች ጄስ ውፍረት ለመቀነስ ወሰነች ክብደቷን መቀነሷም ሰዎች እሷን የሚመለከቱበትን ሁኔታ ሙሉ በሙሉ ቀይሮታል ትላለች አሁን ወደ ተለያዩ ቦታዎች ሲሄድ ሰዎች የሚመለከቱት አይመስለኝም እንደ እንደሌላው ሰው የሆንኩ ይመስለኛል ስትል ታስረዳለች ወፍራም ሰዎችን ጨምሮ በተለያዩ ምክንያቶች የሚገለሉ ሰዎች ወይም ሙሉ በሙሉ ትኩረት ይነፈጋሉ ወይም ደግሞ እንደ ልዩ ፍጥረት ያፈጡባቸዋል ሲሉ በቴክሳስ ክርስቲያን ዩኒቨርሲቲ የሶሺዮሎጂ ፕሮፌሰር የሆኑት ጂኒና ጋይሌ ያስረዳል። ማኅበረሰቡ ከመጠን ያለፈ ወፍራም ሰዎች ሊያሳዩት የሚገባ ባህሪ እንደሚጠብቅ በካሊፎርኒያ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ካሌብ ሉና ይናገራል። ወፍራም ሰዎች እንድንደበቅ፣ በራሳችን እንድንሸማቀቅ፣ እንዲሁም መኩራት እንዳይገባን ይጠበቅብናል ሲሉ ፕሮፌሰር ሉና ይገልጻል። በዩናይትድ ኪንግደም ሆነ በተለያዩ የዓለማችን ክፍሎች ውፍረት፣ ክብደትን ያካተተ ጥበቃ የለም። ውፍረት እንደ አካል ጉዳተኝነት ካልተፈረጀ በስተቀር በክብደታቸው ምክንያት ሰዎች ላይ መድለው መፈጸም ሕገወጥ አይደለም። የዘርፉ ምሁራን እንደሚናገሩት ከውፍረት ጋር የሚፈጠሩ መድሎች በስራ ቃለ መጠይቅ ወቅት እንዲሁም የጤና ባለሙያዎች በሚያናግሯቸው ወቅት እንደሚንጸባረቅ ያስረዳሉ። የሰዎችን ክብደት በማየት ምን አይነት ስብና ሊኖራቸው እንደሚችል ውሳኔ ላይ የሚደርሱም እንዳልታጡ ፕሮፌሰሯ ይናገራሉ። አንዳንድ ሰዎች ከመጠን በላይ ወፍራም ሰዎችን ሲያዩ ከፍተኛ ቁጣ ለምን እንደሚሰማቸው አይገባኝም ስትል የምትናገረው የ35 ዓመቷ ባዮሎጂስት አሊክስ ሐርፊ ናት። አሊክስ የክብደት መቀነሻ መርፌ ተወግታ 20 ኪሎ ግራም የቀነሰች ሲሆን ወፍራም ሰዎችን መጥላት በማህበረሰቡ የተወሰነ ተቀባይነት አለው ስትል ታስረዳለች። ክብደትን መቀነሳ መድኃኒቶች እንደ ብራኔሻ ጀስ እና አሊክስ ያሉ ሰዎችን ውፍረት እንዲቀንሱ ቢረዱም ለሁሉም ሰው ተስማሚ አይደሉም የሴግማ ሉታይድ እና የትርዜፓታይድ የተለመዱ የጎንሽ ጉዳቶች መካከል ተቅማት ማቅለሽለሽ እና ማስታወክ እንደሚገኙበት የብሔራዊ የጤናና የእንክብካቤ ተቋም ናይስ ገልጿል አልፎ አልፎ ደግሞ ከሚከሰቱ የጎንዮሽ ጉዳቶች መካከል የከፋ የሐሞት ጠጠር በሽታ የጣፊያ በሽታ እንዲሁም የብሔራዊ የጤና አገልግሎት ደግሞ የደም ስኳር በከፍተኛ መጠን መውረድ ሃይፖግላይኬሚያ አደጋዎች እንዳሉ ያስጠነቅቃል በፕሎማውዝ ዩኒቨርሲቲ የስኳር በሽታ እና ኢንዶክሪኖሎጂ ፕሮፌሰር የሆኑት ጆናታን ፒኒ በበኩላቸው በመድኃኒቶቹ ዙሪያ የሚጠበቁ ታላላቅ ሁኔታዎች እና ተስፋዎች ቢኖሩም መድኃኒቶቹን ወስደው የቀነሱ ሰዎች ቢያቆሙ ውፍረታቸው ተመልሶ እንደሚመጣ ነው። ይህም ማለት ክብደት ቅነሳው ዘላቂ አለመሆኑን ነው። በዘለቂታው ክብደት ለመቀነስ መርፌዎቹ በተመጣጠነ ምግብ፣ መደበኛ የአካል ብቃት እንቅስቃሴ እና ጤናማ የአኗኗር ዘይቤ መታገዝ አለባቸው። እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ዋና ከተሞች ጸረ ትራምፕ የተቃውሞ ሰልፍ ተካሄደ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ሥልጣኑን ከተረከቡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ዋና ከተሞች ተካሄደ። የእጃችሁን አንሱ የተቃውሞ መሪዎች በ50 የአሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስበው ነበር። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞችም በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎቹ ላይ ተሳትፈዋል። ተቃዋሚዎቹ ትራምፕ ከማኅበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አንስተዋል። ትራምፕ በአብዛኛዎቹ የዓለም አገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን፣ በፓሪስ እና በርሊንን ጨምሮ ከአሜሪካ ውጭ ሰልፎች ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስር እና ከአገር ለመውጣት በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የሕግ ተማሪዋ ኬቲ ስሚዝ ለቢቢሲ እንደገለጸችው ከሆነ ባለፈው ወር ቦስተን ተፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊ ተማሪ ሩሜሳ ኦስቱርክ መያዙ ሰልፉን እንድትቀላቀል ምክንያት ሆኗታል። እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ተራው ያንተ ሆኖ ልትወሰድ ትችላለህ፤ ስትል አክላ ገልጻለች። በለንደን ተቃዋሚዎች ሰዎችን መጉዳት አቁሙ እና እሱ ደደብ ነው የሚሉ መፈክሮች ይዘው ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በመጣቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ ላይ እጃችሁን አንሱ እና ከዩክሬን ላይ እጃችሁን አንሱ ሲሉ ተሰምተዋል። ትራምፕ ካናዳ እና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚ ገልጸዋል። ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በይፋ ለመግባባት ውስጥ ከመግባታቸውም በላይ በዩክሬን እና በሩሲያ መካከል የሰላም ስምምነትን እንዲደረስ ማድረግ አልቻሉም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዴሞክራቲክ ፓርቲ ሕግ አውጪዎችን ንግግር ለማድመት ተሰባስበዋል። ብዙዎቹ አስተያየቶች ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ ነበር። ዋነኛው ትኩረት ደግሞ የፕሬዝዳንቱ አማካሪ በመሆን በሚያገለግሉት እና ወጪዎችን እና የፌዴራል የሥራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት በሚያደርጉት ኤለን መስክ ላይ ሆኗል። የፍሎሪዳ ኮንግረስማን ማክስዌል ፍሮስት መንግስታችን በቢሊየነር ተወሯል ሲሉ አውግዘዋል። ከሕዝብ ውስጥ ሰርቆ ሕዝቡ እንደሚነሳ ጠብቁ፣ ይህ ደግሞ በምርጫ ኮሮጆ እና በጎዳና ላይ ይገለጻል ብለዋል። ሰልፉ የተካሄደው በፍሎሪዳ የተካሄደው ምርጫ በፕሬዝዳንቱ እና በአጋሮቻቸው ጠበሳ ካሳረፈ በኋላ ነው። ሪፐብሊካኖች ማክሰኞ ዕለት ከፍተኛ ፉክክር በተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነው። የዊስኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዲሞክራቲክ ዳኛን የመረጡ ሲሆን በመስክ የሚደገፉት የሪፐብሊካኖቹ በአስር በመቶ ድምፅ ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎች እና በኤለን መስክ ተጽዕኖ ላይ የመራጮች ቁጣን ለምርጫው ተጠቅመዋል። አንዳንድ የሕዝብ አስተያየት ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂቱ መቀነሱን አሳይተዋል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ አይፕሶስ የሕዝብ አስተያየት ወደ 43 በመቶ ዝቅ ማለቱን እና ይህን ትራምፕ በጥር ወር ሁለተኛ የሥልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑን አሳይቷል። ጥር 20 በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበር። ተመሳሳይ ጥናት እንዳመለከተው ሰላሳ ሰባት በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ፣ ሰላሳ በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፈዋል። ሌላ በሃርቫርድ ካፕ ሃሪስ የሕዝብ አስተያየት ውጤት ደግሞ ከመራጮች መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበረበት 52 በመቶ መቀነሱ ታይቷል። 54 በመቶ መራጮች ከፕሬዝዳንት ጆ ባይደን የተሻለ ሥራ እየሰሩ መሆናቸውን እንደሚያምኑ ገልጸዋል። በዋሽንግተን ለተቃውሞ የወጣች ቴሬሳ የተባለች ግለሰብ ከዲሞክራሲያዊ መብታችንን እያጣን ነው ስትል ለቢቢሲ ተናግራለች። በፌዴራል መንግስት ደረጃ እያደረጉት ያለው ቅናሽ በጣም አስክቶኛል ስትል የጡረታና የትምህርት ጥቅማ ጥቅሞች እንዳሳሰባት ተናግራለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነ ስትጠየቅም ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ቅዳሜ ዕለት ምንም አይነት ኦፊሴላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፈዋል። እሁድ ጎልፍ እንዲጫወቱ እቅድ ተይዞላቸዋል። ዋይት ሃውስ የትራምፕን አቋም የሚከላከል መግለጫ በማውጣት እንደ ሜዲኬር ያሉ ፕሮግራሞችን መጠበቃቸው እንደሚቀጥሉ እና ዴሞክራቶችን ስጋት ሲል ገልጿቸዋል። የፕሬዚዳንት ትራምፕ አቋም ግልጽ ነው። ሁል ጊዜም ለሶሻል ሴኩሪቲ፣ ለሜዲኬር እና ለሜዲኬድ ብቁ ሆኑ ተጠቃሚዎች ይጠብቃል። የዲሞክራቶች አቋም ደግሞ ለህገወጥ የውጭ ዜጎች የሶሻል ሴኩሪቲ፣ ሜዲኬድ እና ሜዲኬር ጥቅማጥቅሞችን በመስጠት እነዚህም ፕሮግራሞች ከማክሰር ባለፈ የአሜሪካ ዜጎችን ያደቃል ብሏል መግለጫው። ከትራምፕ ከፍተኛ የኢሚግሬሽን አማካሪዎች አንዱ ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎች ከኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸውን፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩ ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ ማሰማት ይችላሉ፣ ያሉት ሆማን ተቃውሞ እና ሰልፍ ምንም ማለት አይደለም ሲሉ አክለዋል። ስለዚህ ይቀጥሉ እና የመናገር ነፃነት መብቶቻቸውን ይጠቀሙ፣ ይህ እውነታውን አይለውጥም ብለዋል። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ በሙሉ ሰረዘች። ዝርዝር መረጃዎችን በዩቲዩብ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ዳተኛ በመሆኗ ምክንያት የደቡብ ሱዳን ፓስፖርት ለያዙ የተሰጠ ማንኛውን ቪዛ መሰረዙን አስታወቁ። ሩቢዮ ቅዳሜ ዕለት በሰጡት መግለጫ አገራቸው ማንኛውም የደቡብ ሱዳን ዜጋ ወደ አሜሪካ በየትኛው መንገድ እንዳይገባ እንደምታግል ተናግረዋል። የደቡብ ሱዳን የሽግግር መንግስት ወደ አገራቸው የሚመለሱ ዜጎቹን በወቅቱ ባለመቀበሉ ለችግሩ ተጠያቂ መሆኑን ገልጸዋል። ፕሬዚዳንት ዶናልድ ትራምፕ በሚከተሉት አዲሱ የኢሚግሬሽን ፖሊሲ የተነሳ ህገወጥ ስደተኞችን በጅምላ ከሀገር እያስወጡ ነው። የደቡብ ሱዳን የሽግግር መንግስት አሜሪካን መጠቀሚያ ማድረግ የሚያቆምበት ጊዜ አሁን ነው ሲሉ ሩቢዮ አስጠንቅቀዋል። አሜሪካም ሆነች ሌሎች ከሀገራቸው የሚያስወጧቸውን ሰዎች አገራት ወዲያውኑ መቀበል ይኖርባቸዋል ሲሉ ተናግረዋል። ይህ የአሜሪካ ውሳኔ የተሰማው ደቡብ ሱዳን እንደገና ወደ እርስ በእርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት ነው። አሜሪካ በቀጠናው ዳግም ጦርነት ይቀሰቀሳል በሚል ስጋት የካቲት 29 2017 በደቡብ ሱዳን የድንገተኛ አደጋ ሰራተኞች ያልሆኑ ዜጎቿ በሙሉ ለቅቀው እንዲወጡ አዛ ነበር። ደቡብ ሱዳናውያን ቀደም ሲል በአሜሪካ ጊዜያዊ ከለላ ተሰጥቷቸው ለተወሰነ ጊዜ በአገሪቱ መቆየት ይችላል። አሜሪካ ለደቡብ ሱዳናውያን የሰጠችው ጊዜያዊ ከለላ ሚያዝያ 25 2017 ያበቃ ነበር። ደቡብ ሱዳን ከሱዳን ተገንጥላ ነፃነቷን ያወጀችው በ2011 ነው። ነገር ግን ልክ ከሁለት ዓመት በኋላ በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል በተፈጠረ አለመግባባት ወደ እርስ በእርስ ጦርነት አምርታ ከ400000 በላይ ሰዎች ሕይወታቸውን አጥተዋል። በ2018 በሁለቱ መካከል የተደረሰው የሥልጣን ክፍል ስምምነት ጦርነቱን እንዲቆም አድርጓል። ነገር ግን የስምምነቱ ዋና ዋና ክፍሎች የሆኑት አዲስ ሕገ መንግሥት ማጽደቅ፣ ምርጫና የታጠቁ ቡድኖችን ወደ በአንድ ጦር ሰራዊት መቀላቀል የሚሉት አልተተገበሩም። በአገሪቱ የተለያዩ ክፍሎች በጎሳና በአካባቢ ተወላጆች መካከል አልፎ አልፎ የሚካሄደው ግጭት እንደቀጠለ ነው። የትራምፕ አስተዳደር ስልጣን ከያዘ ጊዜ ጀምሮ ከአሜሪካ በሚባረሩ ዜጎቻቸው ምክንያት ከመንግስታት ጋር ፍጥጫ ውስጥ ገብቷል። በጥር ወር የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ከአሜሪካ የተባረሩ ዜጎቻቸውን የጫኑ ሁለት የአሜሪካ ወታደራዊ አውሮፕላኖች አገራቸው እንዳያርፉ ከልክለዋል። ፔትሮ ትራምፕ በኮሎምቢያ ላይ ከበድ ያሉ ታሪፎችን እና ማዕቀቦችን ለመጣል ቃል ከገቡ በኋላ ውሳኔያቸውን አጥፈዋል። እስራኤል በጋዛ በሕክምና ባለሙያዎቹ ላይ በተፈጸመው ግድያ ስህተት መስራቷን አመነች። ዝርዝር መረጃዎችን በዩትዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የእስራኤል ጦር ወታደሮቹ በደቡባዊ ጋዛ መጋቢት 14 2017 በ15 የአደጋ ጊዜ ሰራተኞች ግድያ ላይ ስህተት መስራታቸውን አመነ። የፍልስጤም ቀይ ጨረቃ ማህበር አምቡላንሶች፣ የተባበሩት መንግስታት ድርጅትና የእሳት አደጋ መኪና በራፋ አቅራቢያ በእስራኤል ጦር የተኩስ ሩምታ ተከፍቶባቸው 15 የአደጋ ጊዜ ሰራተኞች ተገድለዋል። እስራኤል መጀመሪያ ላይ ወታደሮቿ ተኩስ የከፈቱት መኪኖቹ የፊት መብራትና የአምቡላንስ መብራቶችን ሳያበሩ፣ በጨለማ ውስጥ አጠራጣሪ በሆነ መልኩ እየቀረቡ በመምጣታቸው ነው ብላ ነበር። የተሽከርካሪዎቹ እንቅስቃሴ ቀደም ሲል ከሰራዊቱ ጋር የተቀናጀ ወይም ስምምነት የተደረገበት አልነበረም። ከተገደሉት የአደጋ ጊዜ ሰራተኞች መካከል በአንዱ ሞባይል የተቀረጸው ተንቀሳቃሽ ምስል ተሽከርካሪዎቹ የቆሰሉ ሰዎችን ለመርዳት ሲሄዱ መብራታቸውን ማብራታቸውን ያሳያል። የእስራኤል መከላከያ ሰራዊት ከህክምና ባለሙያዎች መካከል ቢያንስ ስድስቱ፣ ምንም እንኳ ማስረጃ ባያቀርብም፣ ከሐማስ ጋር ግንኙነት አላቸው ሲል ተከራክሯል። የእስራኤል ወታደሮች የተኩስ ሩምታ ሲከፍቱ የህክምና ባለሙያዎቹ ያልታጠቁ መሆናቸውን አሟል። በመጀመሪያ በኒውዮርክ ታይምስ የተጋራው ተንቀሳቃሽ ምስል ተሽከርካሪዎቹ ተኩስ ሲከፈትባቸው መቆማቸውን ያሳያል። ቀረጻው ከአምስት ደቂቃ በላይ የቀጠለ ሲሆን ሪፋት ሬድዋን የተባለ የአደጋ ጊዜ ሰራተኛ የእስራኤል ወታደሮች ወደ ተሽከርካሪዎቹ ሲቃረቡ ድምጽ ከመሰማቱ በፊት የመጨረሻውን ጸሎት ሲያደርግ ይሰማል። የእስራኤል መከላከያ ባለስልጣን ቅዳሜ ማምሻውን ለጋዜጠኞች በሰጡት መግለጫ ወታደሮቹ ቀደም ብለው ሦስት የሐማስ አባላትን የያዘ መኪና ላይ ተኩስ ከፍተው ነበር ብሏል። አምቡላንሶቹ የደረሳቸውን ጥሪ ተከትሎ ወደ አካባቢው ሲቃረቡ ከአየር ላይ ቅኝትና ቁጥጥር የሚያደርጉ አካላት በምድር ላይ ለሚገኙት ወታደሮች መኪኖች አጠራጣሪ በሆነ ሁኔታ እየቀረቡ መሆኑን አሳውቀዋል። አምቡላንሶቹ ከሐማስ መኪና አጠገብ ሲቆሙ ምንም እንኳ የአደጋ ጊዜ ሰራተኞቹ መሳሪያ ስለመያዛቸው መረጃ ባይኖርም ወታደሮቹ አደጋ ላይ እንደሆኑ ገምተው ተኩስ ከፍተዋል። እስራኤል ቀደም ሲል መኪኖቹ መብራት ሳያበሩ ተቃርበዋል ስትል የሰጠችው መግለጫ ትክክል እንዳልሆነ በመግለጽ መረጃው በስፍራው ከነበሩ ወታደሮች መገኘቱን ገልጻለች። ተንቀሳቃሽ ምስሉ እንደሚያሳየው ተሽከርካሪዎቹ በግልጽ ምልክት የተደረገባቸው ሲሆን የሕክምና ባለሙያዎቹም አንጸባራቂ የደንብ ልብስ ለብሰዋል። የእስራኤል ባለሥልጣን ወታደሮች የአስራ አምስቱን ሟቾች አስከሬን ከአውሬ ለመጠበቅ በሚል አሸዋ ውስጥ ቀብረዋል ብለዋል። ባለሥልጣኑ አክለውም በማግሥቱ ተሽከርካሪዎቹ ተነስተው ሟቾቹ የተቀበሩት መንገዱን ለማስለቀቅ ነው ሲሉ ተናግረዋል። የተባበሩት መንግሥታት ድርጅትን ጨምሮ ዓለም አቀፍ ኤጀንሲዎች በወቅቱ ደህንነቱ በተጠበቀ ሁኔታ ወደ አካባቢው ለማለፍ እንዲቻል ባለማድረጋቸው ወይም ትክክለኛውን ቦታ ማመላከት ባለመቻላቸው ሟቾቹ ግድያው ተፈጽሞ ሳምንት እስኪያልፈው ድረስ አልተገኙም ነበር። በአካባቢው የሚንቀሳቀሱ የእርዳታ ሰራተኞች አስከሬኖቹን ሲያገኝ የሪፋት ሬድዋን ተንቀሳቃሽ ስልክም አብሮ ተገኝተዋል። የእስራኤል ወታደራዊ ባለሥልጣን አንድም የሕክምና ባለሙያ ከመሞቱ በፊት እጁ በካቴና አለመታሰሩን እና አንዳንድ ዘገባዎች እንደሚጠቁሙት በቅርብ ርቀት እንዳልተተኮሰባቸው ተናግረዋል። በዚህ ሳምንት መጀመሪያ ላይ አንድ በህይወት የተረፈ የድንገተኛ ሕክምና ባለሙያ ለቢቢሲ አምቡላንሶቹ መብራታቸውን አብርተው እንደነበር፣ ባልደረቦቹ ከማንኛውም ታጣቂ ቡድን ጋር ግንኙነት እንዳልነበራቸው ተናግረዋል። የእስራኤል ጦር የተፈጠረውን አንድ በአንድና የሁኔታዎችን አያያዝ በሚገባ ለመረዳት ጉዳዩን በጥልቅ ለመመርመር ቃል ገብቷል። የቀይ ጨረቃ እና ሌሎች በርካታ ዓለም አቀፍ ድርጅቶች ገለልተኛ ምርመራ እንዲደረግ እየጠየቁ ነው። የትራምፕን ታሪፍ ተከትሎ ከ50 በላይ አገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። የዶናልድ ትራምፕ የታሪፍ ውሳኔ ተከትሎ ከ50 በላይ አገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሐውስን መጠየቃቸውን ባለስልጣናት ተናገሩ።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 ታይቶ በማይታወቅ መልኩ ለመበልፀግ ሥራዎች እና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለሥልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ሰዓታት በኋላ በእስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ሚኬኪ በስድስት ነጥብ ሦስት በመቶ ሲወርድ የሆንግ ኮንግ ሃንግሴንግ ደግሞ ዘጠኝ ነጥብ ስምንት በመቶ ያህል ድርሻውን አጥቷል። አርብ ዕለት ሦስቱ የስቶክ ማርኬት አመላካቾች በአሜሪካ ከአምስት በመቶ በላይ ማሽቆልቆላቸው የታየ ሲሆን ኤስኤንድፒ 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በስድስት በመቶ በመ ቀንሷል የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛው ነው በተባለ መልኩ የሰባት በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ የሆነው ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ ስልሳ በመቶ የመውደቅ ዕድል እንዳለው ተንብዮ ነበር።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 የገንዘብ ሚኒስትሩ ስኮት ቤሴንት ለኤምቢሲ እንደተናገሩት በዚህ የተነሳ የኢኮኖሚ ውድቀት አይከሰትም ብለዋል። አክለውም ይህ የማስተካከያ እርምጃ ነው ሲሉ አክለዋል። ቤሴንት ፕሬዚደንት ትራምፕ ለራሳቸው በሚያተርፉበት መልኩ ነው እርምጃውን የወሰዱትናም ከ50 ሀገራት በላይ አስተዳደሩን ከታሪፍ ውጭ የሆነው ንግድ ዝቅ እንዲል፣ ታሪፉ እንዲቀንስላቸው፣ እንዲሁም የምንዛሬ ማስተካከያ ለማቆም ጠይቀዋል ብለዋል። ይህ በእንዲህ እንዳለ የንግድ ሚኒስትሩ ሃዋርድ ሉትኒክ ለሲቢኤስ በሁሉም ገቢ ዕቃዎች ላይ የተጣለው የ10 በመቶ መነሻ ኩ ታሪፍ ለቀናት እና ሳምንታት ተግባራዊ ሆኖ ይቀጥላል ብለዋል። ሉትኒክ አክለውም በምላሹ ከፍተኛ የሆነ ታሪፍ በሂደት ላይ መሆኑን ተናግረዋል። አሜሪካ ከባድ አጥፊዎች ባለቻቸው ስልሳ አገራት ላይ የጣለችው ከፍተኛ ታሪፍ ከረቡ ሚያዚያ 1 2017 ጀምሮ ተግባራዊ መሆን ይጀምራል። ስለ እነዚህ ታሪፎች የተጠየቁት ሉትኒክ ተግባራዊ እንደሚሆኑ ተናግረው ትራምፕ ይፋ አድርጓል፣ እየቀለደ አልነበረም ብለዋል። በተጨማሪም ሉትኒክ በፔንጉዊን ብቻ በተሞሉት ሁለት አነስተኛ የአንታርክቲክ ደሴቶች ላይ የተጣለውን ታሪፍን በሚመለከት ሲናገሩ እንደ ቻይና ያሉ አገራት ለማጓጓዝ የሚጠቀሙበትን ክፍተት ለመድፈን ነው ሲሉ እርምጃውን ተከላክለዋል። እንደ ኢንዶኔዥያ እና ታይዋን ያሉ አገራት በሳምንቱ መጨረሻ ላይ ወደ አሜሪካ በሚያስገቧቸው ምርቶች ላይ የ32% ታሪፍ ቢጣልባቸውም የአጸፋ እርምጃ እንደማይወስዱ አሳውቀዋል። የቪየትናም መሪ ቶላም ትራምፕ ከቪየትናም በሚገቡ ምርቶች ላይ የጣሉትን የ46% ታሪፍ ቢያንስ ለ45 ቀናት እንዲያዘገዩት የሚጠይቅ ደብዳቤ መጻፋቸውን AFP እና ኒውዮርክ ታይምስ Times ዘግበዋል። ቻይና ግን አርብ ዕለት ከአሜሪካ በሚገቡ ምርቶች ላይ የ34% ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ አሳልፋለች።